አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። አምስት እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን በተከታታይ ልናደርሳችሁና ልናስደምጣችሁ መጥተናል። ከዚህም ጋር በተያያዘ ከ15 ቀናት በላይ የቆየው ከፍተኛ ውዝግብን ያስነሳው የጤና ባለሙያዎች ጥያቄን በተመለከተ አስደሳች መረጃ ተሰምቷል። በዚህም መንግስት ይህንን ጥያቄ በተመለከተ ምላሽ ሰጥቷል። ሙሉ ዝርዝሩን ወደ እናንተ የምናደርስ ነው የሚሆነው። በሌላ በኩል ኢትዮጵያ የማክሮ ኢኮኖሚ ማሻሻያን ትግበራ ካደረገችበት ወራቶች የተቆጠሩ ቢሆንም የዶላር ጣሪያ በተለይ በውጭ ምንዛሪ ላይ ያመጣው ጣጣን በተመለከተ አዲስ ውሳኔ ስለ መውጣቱ ተመልክተናል። ሙሉ ዝርዝሩን ይዘናል። በሌላ በኩል የጡረተኞች ክፍያን በተመለከተም አዲስ መረጃ ረፋዱን ስለመውጣቱ የሰማን ሲሆን በተለይ ከፍተኛ ጥያቄ የተነሳበት ይህ የጡረታ አበል ምን ይመስላል የሚለውን በስፋት እንመለከታለን። ከዚሁ ጋር ተያይዞ ከፍተኛ ውጥረት ፈጥሮ የነበረው ከሰሞኑ የፍርድ ቤቶች ስራ ማቆምን ምክንያት በተመለከተ ረፋዱን የወጣ ትኩስ መረጃ አለ። እንዲሁም የባንክ ቅርንጫፎችን በተመለከተ መታጠፋቸው ተሰምቷል። ይህንና መሰል መረጃዎችን በተከታታይ ልናደርሳቸውና ልናስደምጣችሁ ቀርበናል። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ በቅድሚያም ከአስራ አምስት ቀናት በላይ የቆየው ከፍተኛ ውዝግብን ያስነሳው የጤና ባለሙያዎች ጥያቄን በተመለከተ ከመንግስት በኩል አስደሳች የሆነ መረጃ ስለ መውጣቱ አይተናል። የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል በየደረጃው ሲካሄድ የነበረው የጤና ባለሙያዎች ውይይት የማጠቃለያ መድረክ ተካሂዷል። መድረኩ የጤና ባለሙያዎች ለሀገር ግንባታ ያላቸውን ሚና በመረዳት በሀገራዊ ጉዳዮች ዙሪያ የጋራ መግባባት ላይ ለመድረስ ለሀገር ግንባታ በጋራ መቆምን፣ የተሻለ አገልግሎት መስጠት በሚቻልበት መንገድ ላይ ለመምከርና ለባለሙያዎቹ የሚነሱ ጥያቄዎችና ሀሳቦችን በማዳመጥ ተገቢውን ምላሽ ለመስጠት እየተዘጋጀ ነው። የጤና ባለሙያዎቹ በከተማዋ እየተከናወኑ የሚገኙ የልማት ስራዎችና የተገነቡ መሰረተ ልማቶች ጤናማነቱ የተጠበቀ ማህበረሰብን ለመፍጠር እንዲሁም በሽታዎችን ለመከላከል አጋዥ መሆናቸውን እያነሱ ሲሆን በጤና ሴክተሩ ላይ እየተሰራ ያለው ስራ ተስፋ ሰጪና የሁሉን ትብብር የሚጠይቅ መሆኑን በሚገባው ላይም ተግባብተዋል። በቀጣይ የጤና ሴክተሩን ደረጃ ይበልጥ ለማሳደግ ነባር የጤና ተቋማት ለማሻሻል፣ ከተማችንን የጤና ቱሪዝም ማዕከል ለማድረግ የተጀመሩ አዳዲስና ዘመናዊ የጤና ተቋማትን ግንባታ ማጠናቀቅ፣ ብቁ የጤና ባለሙያዎችን ማፍራት፣ ወቅቱ የደረሰበት ዘመናዊ የሕክምና መሳሪያዎችን ማሟላት እንዲሁም የጤና ባለሙያዎችን ተጠቃሚነት የሚያረጋግጡ መሰረታዊ ስራዎች ላቸው ትኩረት ይሰጣልም ተብሏል። ከዚሁ ጋር ተያይዞ የጤና ባለሙያዎቹ በርከት ያሉ የጥቅማ ጥቅምና የደሞዝ ማሻሻያ ጥያቄዎችና ሐሳቦችን ያነሱ ሲሆን አገልግሎቱን የሚመጥን ጥቅማ ጥቅም አለመኖሩን በመገንዘብ እየተሠራ ባለው በጤና ሪፎርም ጥናት ላይ በመመስረት በአጭር በመካከለኛና በረዥም ጊዜ ምላሽ የሚሰጥ መሆኑንም አምነውበታል። በዚህም ከንቲባ ወይዘሮ አዳነች አቢቢ በከተማ አስተዳደሩ አቅም የሚፈቱትን የትራንስፖርት አገልግሎት፣ በማህበር ተደራጅተው የመኖሪያ ቤት መገንባትን፣ ነፃ የሕክምና አገልግሎት፣ የትርፍ ሰዓት ክፍያን መመሪያ በተሟላ ሁኔታ መተግበርን ጨምሮ አስተዳደሩ በአጭርና በመካከለኛ ጊዜ እቅድ ምላሽ ለመስጠት ተግባብተናልም ብለዋል። በመጨረሻም ያሏቸውን ጥያቄዎች ቢሆንም እያገለገሉ የሚጠይቁት እንጂ ከሙያው ሥነ ምግባር ውጭ ስራ አቁመው የሚጠይቁት አለመሆኑንና በሚጠየቀው ጥያቄ መሰረት ምላሽ ለመስጠት ዝግጁነን ማለታቸው ተገልጿል። በሌላው መረጃችን ኢትዮጵያ ያለባት የውጭዳ 62.5 ቢሊዮን ዶላር ሳይሆን 31.6 ቢሊዮን ዶላር ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ሚኒስትሩ ይህንን መግለጫ ለማውጣት የተገደዱት ባለፉት ሳምንታት የኢትዮጵያ ኢኮኖሚ ማህበር ይፋ ያደረገውን ሪፖርት ለማስተባበል ነው። እንደ ገንዘብ ሚኒስትር መግለጫ ከሆነ የኢትዮጵያ መንግስት ብድር 62.5 ቢሊዮን ዶላር ነው የሚል የአገር ውስጥና የውጭ ዳ በሚል ተለይቶ መቅረብ ነበረበትም ብለዋል። ይህ በእንዲህ እንዳለ ከጥቂት ወራት በፊት ይፋ የሆነው አንድ ዓለም አቀፍ ሪፖርት ደግሞ የኢትዮጵያ መንግሥት ዕዳ 56.7 ቢሊዮን ዶላር መሆኑን ይገልጻል። ይህ ሪፖርት አገሪቱ ያለባትን የውጭ ዕዳ በዝርዝርም አስቀምጧል። በዚህ መሠረት የአፍሪካ ልማት ባንክን ጨምሮ ከተለያዩ አበዳሪ ተቋማት ያለባት ብድር 24.2 ቢሊዮን ዶላር መሆኑን ይገልጻል። በሁለትዮሽ ስምምነት ያለባቸውን ብድር ደግሞ 9.5 ቢሊዮን ዶላር መሆኑንም ያስረዳል። ይህንን ብድር የሰጡት አገራትም ቡልጋሪያ፣ ካናዳ፣ ቻይና፣ ቼክ፣ ፈረንሳይ፣ ጀርመን፣ ሕንድ፣ ጣሊያን፣ ጃፓን፣ ደቡብ ኮሪያ፣ ኩዌት፣ ሊቢያ፣ ፖላንድ፣ ሩሲያ፣ ሳውዲ አረቢያ እንዲሁም ቱርክና ዩናይትድ አረብ ኤሚሬት መሆናቸውን ገልጸው ምን ያክል ገንዘብ እንዳበደሩም ተጠቅሷል። በሌላ በኩል የጡረተኞች የስራ አገልግሎት መረጃ በወቅቱ ተደራጅቶና ተጠናቆ እየደረሰ ባለመሆኑ የጡረታ አበል ለመክፈል መቸገሩን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀ። ያስተራደሩ የመዝገባ መዋጮ ገቢ አበል መወሰኛ ኮርፖሬት ዳይሬክተሬት ዳይሬክተር አቶ ቅዱስ ሀጎስ ሰራተኞች የጡረታ መውጫ ጊዜያቸው ሲደርስ ከደሞዝ ወደ ጡረታ ለመሸጋገር የገቢ ምንጫቸው እንዳይቋረጥ ለማድረግ የሚያስችሉ ስራዎች በተቋሙ በኩል እየተሰሩ መሆኑን ጠቅሰዋል። ነገር ግን የግል ድርጅት ሰራተኞች የተሻለ ገቢ ለማግኘት በተለያዩ ተቋማት ውስጥ ሲዘዋወር የሥራ ማስረጃ ማህደሩን አብሮ እንዳላዘዋወረም ተናግሯል። ይህንን ተከትሎም የግል ድርጅቶች ሰራተኞች እድሜያቸው ለጡረታ መድረሱን የሚያውቁ ለተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ መሆኑንም ገልጸው፣ ሰራተኞቹ ከአንድ ድርጅት ወደ ሌላ ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ነው የተጠቆመው። ይህ በእንዲህ እንዳለ ከፍተኛ ውጥረት ፈጥሮ የነበረው የፍርድ ቤቶች ሥራ ማቆምን በተመለከተ በዛሬው ዕለት አዲስ መረጃ ተሰምቷል። ከግንቦት 11 ቀን 2017 ጀምሮ ሥራ አቁመው የነበሩ የመቀሌ ከፍተኛ ፍርድ ቤቶች ስራቸውን እንዲጀምሩ ከስምምነት ላይ መደረሱን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። የፍትሕ ተቋማት እያጋጠማቸው ያለውን የዋስትና ችግሮች በዘላቂነት ለመፍታት ጊዜያዊ አስተዳደሩ እንደሚሠራ ገልጿል። የመቀሌ ከተማ ፍርድ ቤቶች ትላንት ግንቦት 19 ቀን 2017 ይፋ ባደረጉት መልእክት የደህንነታቸውን ስጋት ከሚመለከቱ አካላት ጋር በመግባባት በተወሰነ ደረጃ መፍትሔ ስለተቀመጠለት ከግንቦት 21 ቀን 2017 ጀምሮ መደበኛ አገልግሎት መስጠት ይጀምራል ማለታቸው ተገልጿል። ይህ በእንዲህ እንዳለ በመቀሌ ወይንም በትግራይ ክልል አካባቢ ለወራቶች ያክል የተለያዩ የባንክ ቅርንጫፎች እንዲታጠፉ መደረጉም ከዚህ በፊት የወጣው ሪፖርት ያመላክታል። የጊዜያዊ አስተዳደሩ አስተዳደር ፕሬዝዳንት ታደሰ ወረደ በክልሉ የፍትህ ተቋማትና በዳኝነት ስርዓቱ ላይ እያጋጠመ ያለውን ችግር አስተዳደሩ በሚገባ እንደሚገነዘብ ገልጸው፣ የተፈጠረውን ችግር በዘላቂነት ለመፍታት የፍትህ ተቋማትንና የባለሙያዎችን ደህንነት አስተማማኝን ለማድረግ ተጠያቂነትን ለማረጋገጥ